ትንሽ ልብ በሚሰብር ዜና ነው የመጣሁት። ባት ቴድሮስ ተክለ አረጋ ደራሲው በፌስቡክ ገጹ እኛም ቤት ሸዋሸዋ ገባ ያለውን ግልጽ ለማድረግ ያክል ነው። ከቀናት በፊት ሶሻል ሚዲያውን ከሞሉት ማስታወቂያዎች መካከል አንዱ የቲያትር ማስታወቂያ ነበር። ቲያትሩ እጅግ በብዙ ልፋት የተሰራ እና በባህር ማዶ በመጀመሪያም ደግሞ ኬንያ ምድር ላይ ላሉ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የቲያትር አፍቃሪዎች ለሆኑ ሁሉ ለመድረክ ሊውል መሆኑ በስፋት በማህበራዊ ሚዲያ ሲሰራጭ ቆይቷል። አርቲስቶችም ለኬንያ ላለው መድረክ ዝግጅታቸውን ሁሉ ጨርሰዋል። ኬንያ ከሚሄዱበት ቀን አንስቶ እስከሚመለሱበት ያለውን ቀን ሁሉ ሌላ ቀጠሮ ሳይዙ በነዛ ወቅት ውስጥ የነበሯቸውን ጉዳዮች ጉዳዮች ሁሉ ወደ ሌላ ጊዜ በማዛወር የኬንያ ዝግጅታቸውን አጠናቀው ቀኑ ሲደርስም ወደ ኬንያ በማምራት ቲያትር የናፈቀውንና የመጣል የተባለውን ወደ ማዶ የተሰኘውን ቲያትር በጉጉት ለሚጠብቀው ሁሉ ለማሳየት አስፈላጊ ነገሮቻቸውን ሸካክፈው ለመሄድ ሲነሱ አንዳች ሿሿ ነገር መሰራታቸው ተሰማ። መጀመሪያ ከቀናት በፊት የቲያትሩ ደራሲ ቴዎድሮስ ተክለ አረጋይ እኛም ቤት ሿሿ ገባ ብሎ ጽፎ በማህበራዊ ሚዲያ ላይ አጋርቶ ነበር። በእርግጥ የነገሩ ዝርዝር ነገር እመለስበታለሁ በማለት አሳደረው። ታዲያ ያ በሂደር የተቀጠረው የሻሻ ታሪክ ዛሬ ቲያትሩ ላይ በሚሳተፉ አባላት በሁሉም የፌስቡክ ገጽ ላይ በይፋ ተለቀቀ። በዚህ ልክ ተለፍቶ የተሰራ ቲያትርና ደግሞም በሌላ በኩል የመጣል ብሎ በጉጉት ለሚጠብቃቸው ተመልካች ቲያትራቸውን ለማሳየት በጉጉት ለሜድ የተዘጋጁት አርቲስቶች ሻሻ መሰራታቸውን ገልጸዋል። ለመሆኑ ምንድን ነው የተሰሩ ሻሻ? ሁሉንም በዝርዝር ይዘን መጠናል። እስከ ቪዲዮ መጨረሻ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በዚህ ጉዳይ ላይ የቲያትሩ ደራሲ ቴዎድሮስ ተክለ አረጋይ ዝርዝር ነገር ጽፏል። በሌላ በኩል ደግሞ የቲያትሩን ቅድመ ዝግጅት ለመስራት በሰው ሀገር ላይ ሂጄ፣ በሰው ሀገር ብቻዬን ተተውኩ ያለው የቲያትሩ አዘጋጅ ሴማ ማኑኤል መልእክቱንም አስተላልፏል። ሁሉንም እንቃኛለን። እኛ ቤት የገባው ሸዋ ሸዋ ሲል ጽፉን ይጀምራል የቲያትሩ ደራሲ ቴዎድሮስ ተክለ አረጋይ አዎ፣ በእርግጥ ሿሿ ነው። የቶኔተር ኢትኤል ዋካ ፕሮሞሽን ኢቨንት የወደ ማዶ ቲያትር ደራሲ ቴዎድሮስ ተክል አረጋዊ አዘጋጆቹን ሴማ ማኑኤልንና ስንታየው ታዬን ተዋናዩን ሸዋፈራው ደሳለኝ አረጋዊና አሰፋና የዋላሸት ዘርሁኑን የመጀመሪያ ዓለም አቀፍ ጉዟችን መነሻ በሆነው ኬንያ ናይሮቢ ለመስራት ሁሉንም ዝግጅት ካጠናቀቅን በኋላ በመጨረሻም ሿሿ ሰርቶናል። ስለሌሎች ሿሿ መሰራት ስንጽፍ እንዳልኖርን ሿሿ እኛው ቤት ገብቷል። ነገሩ እንዲህ ነው። አብዛኛው ሐሳብ ከታች ባለው የቲያትሩ አዘጋጅ ሴማማኑኤል የተገለጸ ሲሆን ጥቂት የቀደሙ ጉዳዮች ብቻ ላይ ጨምራለሁ። የቲያትሩ ፕሮዲሰር አቶ መሳይ አድማሱ ካሁን ቀደም በነበሩን ውይይቶች ላይ በግልጽ እኔ አላማዬ ቲያትርን መስራት ሙያውን ማሳደግ አይደለም፣ ገንዘብ መስራት ነው ብሎ በግልጽ ነግሮናል። እኛም ግን አባባሉን እንደ መልካም ሀሳብን የወሰድነው ምክንያቱም ገንዘብ መስራት የሚፈልግ ፕሮዲሰርና ቲያትርን መስራት የሚፈልግ ሙያተኞች ቢቀናጁ ውጤታማ መሆን ይቻላል ብለን ስላመንን። ኪነ ጥበባችን በተለይም የቲያትር ጥበብ ገንዘብ ይዘው ሙያን ለመስራትና በንጽህና የገንዘብ ትርፍ ለማግኘት የሚፈልጉ ቀና ባለ ሀብቶች እጥረት እንዳለበት ይታወቃል። በመሆኑም አቶ መሳይ አድማሱን ከነግራ መጋባታችንም ቢሆን በቀናነት ተቀበል ነው በአሰራራችን ወቅት በፕሮዲሰሩ በኩል አንዳንድ እንቅፋቶች ቢያጋጥሙንም ትልቁ ዓላማ ይበልጣል ብለን እያለፍናቸው ቆይተናል። ሁላችንም ከመስመራችን ወጥተን የልምምድ አዳራሽ ማግኘት፣ ስፖንሰር ማምጣት፣ ከኪሳችን እያወጣን የምግብና ሌሎች ወጪዎች እስከ መሸፈን ደርሰናል። የእኛ ማለትም የቲያትሩ ደራሲ አዘጋጁና ተዋንያኑ አላማ ሲጀምር መርም ዛሬም ድረስ ግልጽ ነው። ቲያትርን መስራትና ከስራው የሚገኘውን ቀጥተኛ ጥቅም መጋራት ፕሮዲሰሩም ገንዘብ መስራት መፈለጉ በራሱ የተቀደሰ ሐሳብ ነው። ይሁንና እኛና ፕሮዲሰሩ ገንዘብ ሊሰራ የታሰበበት መንገድ ላይ የዓላማ ልዩነት ያመጣን ይመስልናል። በመሃል የመጣው የዓላማ ልዩነት እያደገ ሄዶ የአቶ መሳይ ቲያትሩን ይዞ በመላው ዓለም የመዞር ፍላጎት የቀነሰው ወይም የሚያጠፋው እንደሆነ እናስባለን። ከተወሰኑ ጊዜያት ወዲህ በስራው ላይ አንዳንድ መንገራገጭ ሲያጋጥም ሁላችንም ስንጨነቅና ለማሳካት ስንጥር አቶ መሳይ ምንም እያል እያልመሰለው መምጣትም ጀምሯል። ይህም ግራ እያጋባንና እያነጋገረን ነበር። በተለይም ቴዎድሮስ ተክል አረጋይ ደጋግሞ ሁላችንም ባለንበት አቶ መሳይ አላማህ ምንድነው? ምንድነው በየመሃሉ ቀዝቀዝ የሚያደርግህ? አብረን እንደማንቀጥል እኮ ሂደቱ ያስታውቃል። አላማችን አብሮ ይሄደ እንዳልሆነ ግልጽ ነው ብሎትም ያውቃል። አቶ መሳይ ግን ለየትኛውም ጥያቄ መልስ አይሰጥም። ነገሩን አደበስ ብሶ አልፎ እርሱ የሚፈልገውን አድርጎ ማሳየት መለያ ባህሪው ነው። ለፕሮግራሙ የባለፈው ሳምንት ማለትም ኦክቶበር 25 ፕሮግራም አዳራሽ ክፍያ ቀድሞ ተጠናቆ ባለመከፈሉ እንደተሰረዘ እየታወቀ የአሁኑ ሳምንት የቅዳሜና እሁድ የሁለቱ አዳራሽ ክፍያ ሳይፈጽም ይቀራል ብሎ ያሰብም አልነበረም። አቶ መሳይ ግን የአዳራሽም ሆነ የቡድኑ አባላት የአየር መጓጓዣ ትኬት እንደማይከፈል ፕሮግራሙም እንደማይካሄድ እያወቀ እኛን እዚህ አሁን ትኬቱን ቆርጭ ልካለው እያለ አዘጋጁንም ሴማ ማኑኤልን ወደ ኬንያ ልኮታል። ሻሿ ከዚህ በላይ ምን አለ? ለፕሮግራሙ መታጠፍ ችግሩ የፍላጎት እንጂ የገንዘብ እጥረት አይደለም። ቲያትሩ በቂ ስፖንሰሮች አሉት፤ ግማሽና ሙሉ ክፍያም ፈጽመዋል። አውሮፓና አሜሪካ ዞራለሁ ብሎ የተነሳ ሰው ምንም አይነት የቪዛ ጥያቄ የማይነሳበት እና ከየትኛውም ሀገር የቀረበው ኬንያ ላይ መቀነት ያደናቀፈ ማለቱ እንግዳ ነገር ነው። አቶ መሳይ ግን የሚያደርገውን ሁሉ የሚያደርገው አስቦበት ነው። የጉዞአችን መነሻ ቀን እየቀረበ ሲመጣ ፕሮዲሰሩ አቶ መሳይ አድማሱ በማናውቀው ምክንያት ስልኩን አጠፋፍቶ ከኛም ጋር ያለውን ግንኙነት ተቋርጦ እሱ ሲፈልግ ብቻ የሚያገኘን ሆኗል። ጉዳዩ ማስረጃ የሚፈልግ ብዙ ዝርዝር ነገሮች ቢኖሩትም ለጊዜው ይህ ይበቃናል እንዳ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 ታላቅ አክብሮት ጋር ልንገልጽላችሁ እንወዳለን። በያላችሁበት ጠብቁን። የወደ ማዶ ቲያትር ደራሲ አዘጋጆችና ተዋንያን ሲል ነው የቲያትሩ ደራሲ ቴዎድሮስ ተክል አረጋይ የገለጸው። አያይዙም የቲያትሩ አዘጋጅ ሴማ እማኑኤል በኬንያ ሆኖ ቁጭት በተሞላበት ንግግር አድርጓል። ትንሽ ልብ በሚሰብር ዜና ነው የመጣሁት። ይኸውም አሁን የምገኘው ኬንያ ናይሮቢ ነው። እዚህ የመጣሁበት ምክንያት ወደ ማዶ የሚሰኘውን ቲያትራችንን ለማሳየት ነው። ምናልባት ቴድሮስ ተክለአረጋዊ የደራሲው በፌስቡክ ገጹ እኛም ቤት ሸዋሸዋ ገባ ያለውንም ግልጽ ለማድረግ ያክል ነው። ምንድን የሆነው ይህን ቲያትር ኤክስኪዩቲቭ ፕሮዲሰር ሆኖ አብሮን እየሰራ የነበረው የቶኔቶር ኤቲኤል ትሬዲንግ ዋካ ፕሮሞሽንና ኤቨንት ባለቤት አቶ መሳይ አድማሱ እዚያ ሀገር ምንም መድረክ ባልተዘጋጀበት ሁኔታ ፕሮሞሽን ሲያሰራን ቆይቶ እኔንም ደግሞ የአውሮፕላን ትኬት ቆርጦ ልኮ ነገር ግን አየር ላይ ጥሎኛል። በተለይ የመጣሁበት ምክንያት ፕሮሞሽን ለመስራት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 አስር ሰዓት ወይ አስራ አንድ ሰዓት አካባቢ ድንገት ደወለልኝ። በኋላ ግን መክፈል እንደማይችል ነገረኝ።